በተጠናቀቀው በጀት ዓመት በተቋማት አቅም ግንባታ በስልጠና ጥራትና ተደራሽነት በቴክኖሎጂና ኢንተርፕራይዞች ልማት እንዲሁም ደግሞ በጥናትና ምርምር በማህበረሰብ አገልግሎት ላይ በተሰራው ስራ ውጤት መምጣቱ ተገልጿል። የኢፌድሪ ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር እንደገለጹት እንደ ተቋም ብቁ ሰልጣኞችን ለማፍራት አሰልጣኞች ላይ በትኩረት መሰራቱን ነው። 2017 ለፌዴራል ቴክኒክና ሙያ ኢንስቲትዩት ውጤታማ ስራ የሰራንበት አመት ነው ብለን ነው የገመገምነው። ከሁሉ በላይ ይሄ ተቋም የስልጠና ተቋም ስለሆነ አዳዲስ ፕሮግራሞች መቅረጽ አለበት። እነሱ ፕሮግራሞች በመደበኛም በአጫጭርም መሰጠት አለባቸው። የአዋሳ ኢንስቲትዩቱ ደግሞ ከነባር ልምዱ ተነስቶ በተለያዩ የአጫጭር ስልጠና መስጫዎች የውስጥ ግብአቶቹ ቀላል የሚባሉ አይደሉም። እናንተን ይዘን ማናሳካው ነገር አይኖርም። በስልጠና በተለይም ባጫጭር ስልጠና የሀዋሳ ካምፓስን የበለጠ ስራውን በተሳለጠ መንገድ እንዲሰራ ትኩረት መስጠት አለብን ማለት ነው። የሀዋሳም የዲላ ካምፓሳችንም ማለት ነው። ሌላው የምርምር ስራዎች የቴክኖሎጂ ዴቨሎፕመንት ስራዎች ደግሞ 2018 በተሻለ ጥራት መሰራት አለባቸው፣ በተሻለ ብዛት መሰራት አለባቸው። ለዚህ ብለን አመቱን የጥራት አመት ብለን ሰይመነዋል። የኳሊቲ ይር ነው የሚባለው ስለዚህ ለዚህ ኳሊቲ ይር ደግሞ ሁላችን ባለቤት መሆን አለብን ማለት ነው። የሀዋሳን ካምፓስ በተለይ በማሪታይም ቴክኖሎጂ አዲስ የስልጠና ዘርፍ ስልጠና ለማስጀመር የምንጠቀምበት ካምፓስ ነው የሚሆነው። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ጽህፈት ቤት ኃላፊ አቶ ፍጹም ግርማ በሀገሪቱ የትኩረት መስኮች እንደ ሀገር በመጣው ለውጥ የሀዋሳ ካምፓስ አንዱ አካል መሆኑን ተናግረዋል። ላለፉት በተለይ ሶስተኛ ዓመት ነው የጥራት ዓመት የመጀመሪያ የ2016 በጀት ዓመት ሮፍ ኤክሰለንስ ዋን ያለፈው የሮፍ ኤክሰለንስ ቱሩ አሁን ደግሞ የሮፍ ኤክሰለንስ ሪኮንት ኦን አቡጀን ስራ እየሰራ ነው ያለ ነው ና ጥራት ላይ ደግሞ ባደረግ ነው ትኩረትም ዋናው ኢንስቲትዩት 2016 በጀት ዓመት ላይ የአይኤስኦ 9001፡2015 የጥራት ስራ አመራር ስርዓት ተግባራዊ የተደረገበት ሰርቲፊኬት አግኝቶ በዛ ልክ እየተገበረ ያለበት ነው። 2017ም የሐዋሳ ካምፓሳችን የአይኤስኦ 9001፡2015 የጥራት ስራ አመራር ስርዓት ተግብሮ ሰርቲፋይድ የሆነበት አመት ነው እና ጥራት ላይ ተኩረን ነው እየሰራ ነው ያለ ነው ለአካባቢው ማህበረሰብ ወጣቶች ስራ ፈላጊዎች የተለያዩ የክሎስ ስልጠናዎችን እንሰጣለን። አቶ ፍጹም አክለውም በ2017 ዓ ም የግብአትና የፋይናንስ ችግሮች እንደነበሩ ጠቅሰው በያዝነው አመት እነዚህና ሌሎች ውስንነቶች እንዳይደገሙ ሁሉም ባለድርሻ አካላት በትኩረት ሊሰራ እንደሚገባ ተናግረዋል። የስኬት አመት ቢሆንም ያው ሁሉ ነገር አልጋ በአልጋ ሆነው አልተሰራም። አሁንም የተለያዩ ችግሮች አሉ። እንደ ዋናው ተቃውሞ ችግሮች አሉ። እንደ ሐዋሳ ካምፓስ ችግሮች አሉ። ዋነኛው ያው የግብአት የፋይናንስ አቅርቦት የሰው ኃይል ችግሮች ዋና ዋና ችግሮቻችን ናቸው። እንደ ሐዋሳ ካምፓስ ደግሞ በቅርብ ጊዜ የዛሬ ሁለት ዓመት አካባቢ ወደ ፌዴራል እየተቀላቀለ ተቋም ስለሆነ የአካባቢ ማህበረሰብ ያሉ ችግሮችን ለመፍታት ርብርብ ሊያደርግ ይገባል። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ የቴክኖሎጂና ስልጠና ምርምር ስራ አስፈጻሚ አቶ ተካልኝ ሲዩም በበኩላቸው በሲዳማ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ላይ በሁሉም ዘርፍ በተሰራው ስራ የመጣውን ስኬት በማስቀጠል በተያዘው ዓመት ከእቅድ በላይ ለመስራት መዘጋጀታቸውን ገልጸዋል። የሐዋሳ ካምፓስ ባጃጅ ስልጠና ላይ ትኩረት ያደረገ የመምህራንን አቅም የሚገነባ ካምፓስ ነው። በዚህ በ2018 ላይ አዲስ የስልጠና መርሃ ግብር አለ። እሱም ሜሪታይም የሚባል በአዋሳ ካምፓስ ላይ ለመስጠት ዝግጅቱን ጨርሶ አሁን ወደ ስራ ለመግባት እያጠናቀቅን ያለንበት ሁኔታዎች ነው ያለው። ከ2017 በጀት አፈጻጸም በመነሳት የ2018 ታችንን እቅድ በማዘጋጀት ወደ ስራ የገባንበት ሁኔታዎች ነው ያሉት። ለዚህም በ2017 የሰራናቸው አስር ቴክኖሎጂዎችን በመስራት ለማሸጋገዝ ዝግጅት ላይ እያደረግን እንዳለን ነው የሚታወቀው። ዘጠኝ የምርት ቴክኖሎጂዎችና አንድ የማምረቻ ቴክኖሎጂዎች ሰርተን አጠናቀን አሁን ስልጠና ለመስጠት በ2018 ስልጠና ለመስጠት ዝግጅት እያደረግን እንገኛለን። ተገኝቷል። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲቲዩት አምስት ዓመት ፍኖ ተካርታ በሚያጠናቅቅበት ወቅት የተሻለ ውጤት ማስመዝገቡን በመግለጽ በያዝነው ዓመት የተለመዱትን አሰራሮች በመከለስ አዳዲስ ፕሮግራሞችን በመቅረጽ እንደሚሰራ ተገልጿል።